ዛሬ ሶስት ለሽያጭ የቀረቡ ቤቶችን ይዘን መጥተናል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ደግሞ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰሩ ሶስት ቤቶችን ይዘን መጥተናል። ማሊሰን ማተናል ውድ ተመልካቾቻችን፣ እንግዲህ ይሄ ቤት የሚገኝበት ሰሚት 72 ተብሎ በሚጠራበት ሰፈር አካባቢ ይገኛል። እጅግ በጣም ቆንጆ እና ዘመናዊ ሆኖ ከተሰሩ ቤቶች መካከል እነዚህ ቦታዎች አንዱ ናቸው። እንግዲህ ለመኖራ መንደር ተብሎ ከተሰሩ ቤቶች መካከል እነዚህ ቤቶች ይገኙበታል። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰሩ ቤቶች ናቸው። እንግዲህ በመጀመሪያ የሚያስቃኛችው ቤት ውድ ተመልካቾቻችን እንግዲህ ከመሬት ቢንጀምር ሶስት መኪና ማቆም የሚችል ፓርኪንግ አለው። ከዛ ይህ እንግዳ ማረፋ አለው። የሰራተኛ መኝታ አለው። ክችን ካቢኔት መሬት ላይ አለው ማለት ነው። ከዛ ወደ አንደኛ ፎቅ ሲንወጣ ደግሞ በጣም ሰፊ ሳሎን እናገኛለን። እንደዚሁም ኦፕን ክችን አለው። ሁለተኛ ፎቅ ላይ ስንወጣ ደግሞ እንደሚታዩት ማስተር ቤድሩም እና አንድ የሰራተኛ መኝታ አለው ማለት ነው። እንግዲህ ከዛ ወደ ሶስተኛ ፎቅ ስንወጣ ደግሞ ሶስት በጣም ሰፋ ሰፋ ያሉ ክፍሎች አሉት። አፍተር ትራስ የሆነ ቤት ነው። አንድ ደግሞ የቡና መጠጫ ትራስም አለው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ተመልካቾቻችን እንግዲህ የዚህ ቤት ደግሞ ዋጋም ተቆርጦለታል። እጅግ በጣም በቅናሽ ዋጋ የሚሸጥ ቤት ነው። ውዲ ተመልካቾቻችን ዋጋው 20 ሚሊዮን ብር ጥሪ ነው። እንግዲህ እውነተኛና ትክክለኛ ገዢ ከመጣ ተደራድረው መሸጥ ይፈልጋሉ። ስለዚህ እውነተኛና ትክክለኛ ገዢ ከሆናችሁ ላይ ፕሮፐርቲ ያስተናግዳቸዋል። ኑና ይሄን ቤት ጊዙ ይላችኋል ማለት ነው። እንግዲህ ተመልሰን እንመጣለን። ሁለተኛ ደረጃ ደግሞ የላችሁ የመጣሁት እንግዲህ ሰባ ሁለት ካሬ ላይ የተሰራ ጂ ፕላስ ፎ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ይሄ ቤት ደግሞ በአጠቃላይ ሰባት መኝታ ቤቶች ያሉ ሲሆኑ እንግዲህ ከሰራተኛ መኝታ ጭምር ስምንት መኝታ አለው። ሰባ ሁለት ካሬ ላይ የተሰራ እጅግ በጣም ግዙፍ የሆነው ቤት ነው። ውድ ተመልካቾቻችን ለየት የማደርጎ ነገር የመኝታ ቤት ሲፋቱ ሰባ ሁለት ካሬ ላይ ተሰርቶ እንደው እጅግ በጣም ቆንጆና ሰፋፊ ክፍል መውጣቱ ነው። ውድ ተመልካቾቻችን የተጠቀሙበት ማቴሪያል በሙሉ ሁሉም ከውጭ የመጡ ናቸው። ከስራ ምግ ጀምሮ የጂፕሰም የቦርድ ስራ፣ የላይቲንግ ሲስተም፣ የሀምቦሉ አገጣጠም፣ ማብራና ማጠፋ ሁሉም ነገር እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ያሰኛል። የተጠቀሙበት ማቴሪያል ማለት ነው። ውድ ተመልካቾቻችን የዚህ ቤት ዋጋም ተቆርጦለታል። እጅግ በጣም በቅናሽ ዋጋ ይሸጣል። እንዲታስታውሱ ስምንት መኝታ ቤቶች አሉት። ሁለት ክችኖች አሉት። እንደዚሁም ሁለት ሳሎን አለው። ሚኒ ሳሎን እና እንግዲህ በጣም ሰፊ ሳሎን አለ ማለት ነው። መኪና ማቆም የሚችል ሶስት መኪና ማቆም የሚችል ፓርኪንግም አለ። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት መሆኑን አትዘንጉት። ለማንኛውም ዋጋ ሃያ ሁለት ሚሊዮን ብር ጥሪ ነው። እንግዲህ ትክክለኛና እውነተኛ ገዢ ከመጣ ደግሞ ተደራድሮ መሸጥ ይፈልጋሉ። ውድ ተመልካቾቻችን የዚህ ቤት ዋጋ በጣም ቅናሽ ነው። እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩ ቤቶች መካከል አንዱ ይሄኛው ቤት ነው። ስለዚህ ይሄ ቤት መግዛት የምትፈልጉ ወገኖቻችን ካላችሁ 0911168996 ላይ ብትደውሉ ላይ ፕሮፐርቲን ታገኛላችሁ። ላይ ፕሮፐርቲ ጋር መታችሁ ደግሞ የሚተጡት ነገር ምንም የለም። ሁሉም ነገር እናንተ በምትፈልጉት ዲዛይን እናንተ በምትፈልጉት ዋጋ እናንቴ በምትፈልጉት አቹ ሰፈር ላይ ቤትስ ላይ ፕሮፐርቲ ያገናኛችኋል ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይሄንና እነዚህን የመሳሰሉት ቤቶችን በየቀኑና በየጊዜው ኢዝን እንመጣለን። እናንተ ደግሞ ተከታተሉን እላችኋል። ላይ ፕሮፐርቲ አሁንም ተመልሰን መጣል ቆይ በሶስተኛ ደረጃ ደግሞ እየላችሁ የመጣሁት እንደዚሁም ሰባ ሁለት ካሬ ላይ የተሰራ ጂፕላስ ስሪ የሆነ ቤት ነው። ይህ ቤትም ደግሞ እጅግ በጣም ቆንጆ ሆኖ ከተሰሩት ቤቶች መካከል አንዱ ነው፣ ውድ ተመልካቾቻችን እንግዲህ እንደሚታዩት በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ትንሽ ማብራት ስለሌለው የለው የቪዲዮ ጥራትን ለምቅርታ እየጠየኳችሁ፣ እንግዲህ ይሄ ቤት ደግሞ በአጠቃላይ አምስት መኝታ ቤቶች፣ ሁለት ክችኖች እና የሰራተኛ መኝታ አለው። ከእያንዳንዱ መኝታ ቤት ውስጥ እንግዲህ ቁምሳጥን አለው። ኦፕን ኪችን፣ ክሎዝድ ኪችን፣ ሁሉም ነገር የተሟላ እጅግ በጣም ሀሪፎ ነው የተሰራ ቤት ነው። የዚህ ቤት ዋጋ ደግሞ እጅግ በጣም በቅናሽ ዋጋ የሚሸጥበት ቤት ነው። 20 ሚሊዮን ብር ጥሪ ነው ማለት ነው። ውድ ተመልካቾቻችን እንግዲህ ቤትን መግዛት ከፈለጋችሁ ሄለው በሉ ላይ ፕሮፐርቲ አለው ይላችኋል። እንግዲህ ውድ ላይ ፕሮፐርቲ ቤተሰቦች እንግዲህ በየቀኑና በየጊዜው አዳዲስ ነገሮችን እናንተም ለማስደሰት የምናደርገው ነገር የለም። እንግዲህ ይዘን እንመጣለን፣ እናንተም እንድትከታተሉ ላይ ፕሮፐርቲ በዚሁ ጋር